ሰላም እንዴት ናችሁ? የምወዳችሁ የማከብራችሁ የዛጎል ቤተሰብ፣ በዚህኛው ቪዲዮ ተፈጥሮ አንዳንድ የማናስበውን ስጦታ ወይንም ደግሞ ልናምነው የማንችለውን ስጦታ ትሰጠናለች። ከዚህም ውስጥ ተፈጥሮ በራሷ የሰጠችን ስጦታ አክፒ ሲድ ነው። ስለዚህ አክፒ ሲድ ጥቅሞች የተወሰነውን ላውራላችሁ። አብራችሁ ቆዩ። የዛጎል ቤተሰብ ከቪዲዮ የሚጠቅም መረጃን ታገኛላችሁ። አክፒ ሲድ በሰፊው እየተወራለት እንዳለው፣ በቲክቶክም በተለያየ ሚዲያ በሰፊው እየተወራለት እንዳለው ዳሌን ያሰፋል፣ ጉንጭን ሞላ ሞላ ያደርጋል፣ ጡትን ያተልቃል ተብሎ እየተወራለት ይህ አክፒ ሲድ እንደተባለለት እንደዛ ነው ወይ? በነገራችን ላይ ሌላው ስለ አክፒ ሲድ ከተጠየቀው ጥያቄ ውስጥ ልክ እንደ የመኒ ማር የፋብሪካ የተሰራ ክብደትን ለመጨመር ተብሎ ከፋብሪካ የተሰራ ምርት የመሰላቸውም ሰዎች አሉ። ግን እንደዛ አይደለም። አክፒ ሲድ ከመካከለኛውና ከምዕራብ አፍሪካ የሚገኝ የዕለት ዘር ነው። ከዛፍ ላይ የሚለቀም ዘር ነው። እዩት፣ እንደምታዩት ነው። በጣም ቅባትነት የበዛበት እንደ ለውዝ አልመንድ ያሉት ዘሮች ውስጥ ሆኖ ነገር ግን ከነዛ ዘሮች በጣም በበዛ ሁኔታ ቅባትን በውስጡ የምግብ ባለሙያዎች እንዳሉለት ጥናቶች እንዳመለከቱት በውስጡ ከፍተኛ የሆነ ሄልዚ ፋትን የያዘ ነው። ማግኒዥየምን፣ ካልሽየምን ይዟል። ኦሜጋ ሲክስ እና ኦሜጋ ናይንንም ይዟል። ለሰውነት ገንቢ ናቸው ወይንም ደግሞ ሰውነትን ያጠነክራሉ ያበረታሉ፣ የሚባሉ ንጥረ ነገሮችን በከፍተኛ ደረጃ በውስጡ የያዘና የኦይልነት ባህሪ ያለው ቅባትነቱ የሚያመዝን ነው። አክፒ ሲድ ማለት ፍሬ ማለት ነው አይደለም? በቀጥተኛ የአማርኛ ትርጉሙ ስለዚህ፣ ይሄ የዛፍ ፍሬ ነው። በመካከለኛውና በምዕራብ አፍሪካ የሚበቅል የዛፍ ፍሬ ነው። ኢንተርኔት ላይ ሰርች ስታደርጉ ከምታገኛቸው ውስጥ አንዱ አክቢ ሲድ ስትሉት አፍሪካ አክቢ ሲድ ነው ብሎ በብዛት የሚያመጣላችሁ የሚበቅለው በአፍሪካ ውስጥ የነትዘር ነው። ስለዚህ አክቢ ሲድ እንደተባለው ክብደትን ለመጨመር ዳሌን ለማውፈር ተብሎ የተሰራ የፋብሪካ ምርት አይደለም። እንዲሁ ቀጥታ የበቀለ ዘር ነው። ሌላው ደግሞ ስለ አክቢሲድ ከተጠየቀው ጥያቄ ውስጥ አክቢሲድ ጾም አለ ወይ ተብሎ ነው። ጾም በፍጹም የለው። ልክ እንደ ሺያ በተር፣ ሺያ በተር ከዛፍ የሚገኝ ቅቤ ነው አይደለም። ልክ እንደ ሺያ በተር ተፈጥሯዊ ወይንም ደግሞ ተፈጥሮ የሰጠችን ስጦታ ነው። ቅድም እንዳልኩት አንዳንዴ ተፈጥሮ የማናስበውን ስጦታ ትሰጠናለች አይደለም። ለምን ዳሌን፣ ጡትንና ጉንጭን ብቻ ለይቶ ያሰፋል ለምትሉ የተወሰነ የሰውነታችንን ለስላሳ ፓርቶች ለምሳሌ እንደ ጡት፣ ጉንጭ፣ ዳሌ አካባቢ ችን አካባቢ ያለውን ልክ ነው ያሰፋ ያወፍራል። መብላቱ መጠጣቱ ብቻ ሳይሆን ፈጅቶ ኦይል አዘጋጅቶ በዛ ኦይል እንድንወፍር የምንፈልገው አካባቢ ኦይሉን ለብ አድርገን ተቀብተን ማሳጅ ተደርጎ ለአንድ ሰዓትና ና ለሁለት ሰዓት አቆይቶ መታጠብ እዛ አካባቢ እንዲወፍር እንዲሰፋ ያደርገዋል። ነገር ግን አክቢ መመገብ እርግጥ ቦርጭ አያስወጣም፣ ግን አጠቃላይ ክብደት እንድንጨምር ያደርጋል። የሰውነታችን ለስላሳ ፓርቶች ቅድም እንዳልኩት ጉንጭ፣ ዳሌ እና ጡት አካባቢ ላይ የመጠን ለውጥ እንዲታይ ወይንም ደግሞ የቅርጽ ለውጥ እንዲታይ ያደርጋል። ስለዚህ አክፒ ሲድ ከተጠቀምን ሌላ ሰውነታችን በፍጹም አይወፍርም ማለት ነው? ኖ አይደ የተወሰነ ለውጥ ያሳያል። አክፒ ሲድ ደግሞ ከሌላው ክብደት መጨመሪያዎች ተመራጭ ወይንም ደግሞ ተፈላጊ የሚያደርገው ነገር ምንድን ነው? በፍጹም ስኳር የለውም ውስጡ። ብዙ ክብደትን ለመጨመር ብለን የምንወስዳቸው ነገሮች ስኳርነት ስላላቸው ለሌላ ህመም ለሌላ ችግር ለድካም ያጋልጣል። አክቢሲድ ግን ጣፋጭም አይደለም አይመርም። ልክ ያልተቆላ ለውዝ ሆኖ ኦይል የበዛበት ወይንም የቅባትነት ስሜት ስንቀምሰው የሚሰማ የቅባትነት ስሜት አለው። ልክ ኦይል እንደበላን አይነት ስሜት ነው የሚሰማው። በጣም ቅባትነቱ ያመዝናል። ስለዚህ አክቢሲድ ጣፋጭ አይደለም ሹጋር ፍሬ ነው። ስለዚህ ምንም አይነት የጤና ጉዳት አያመጣም። ሌላው አክቢሲድን ተጠቅመን ከወፈርን በኋላ ስናቆመው ተመልሰን እንከሳለን ወይ ብላችሁ ለጠየቃችሁ ሰዎች በፍጹም የሰውነት ጉዳት ወይንም ሌላ ችግር ህመም ካጋጠመን፣ አዎ ማንኛውም ሰው እንደሚከሳው እንከሳለን። ነገር ግን ኖርማል ላይፍ እየኖርን አክፒ ሲድን ተጠቅመን ስላቆምን ሰውነታችን ይከሳል ወይም ይቀጥናል ማለት አይደለም፣ ተፈጥሯዊ ክብደት መጨመሪያ በመሆኑ። እንዲሁ ደግሞ አክፒ ሲድን ተጠቅመን በአንድ ቀን ወይንም ደግሞ እንዲህ በአንድ ውፍር ወይም ሰውነት ልውጥ አይባልም። እኔ ሰሞኑን ቲክቶክ ቪዲዮ ለመስራት ስል በተለያየ ምክንያት በራሴ ሞክሬ አረጋግጬ ስለሆነ ስለ አንድ ምርት ማውራት ያለብን አክፒ ሲድን ከቆሎ ጋር እየበላሁት ነው። ከወተት ጋር ፈጭቼ እየጠጣሁት ነው። እንዲሁም እየበላሁኝ ነው። ይሄ የታየ በአንድ ፍታ የመጣ ያን ያህል የክብደት ለውጥ የለም። ምክንያቱም በጣም በአነስተኛ መጠን ነው እኔ እየወሰድኩ ያለሁት ለመሞከር በሰውነት ላይ ጉዳት ያመጣሉ የሚለውን ቀድሜ ራሴ መሞከር ከማውራት በፊት ስላለብኝ። ስለዚህ አክፒ ሲድ ወዲያው እንደወሰድ ነው ኢሚዲየትሊ ዝርግትግት የሚያደርግ ወይም ዳሌን የሚያሰፋ አይደለም ለተወሰነ ጊዜ መውሰድ ግን አክቢሲድ አፍሪካውያን በባህላዊ መንገድ ሲጠቀሙት የኖሩት ክብደት መጨመሪያ ሰውነትን ማወፈሪያ ነው። በአንዳንድ በአፍሪካ ሀገራት ከሲታ መሆን ወይንም ደግሞ ቀጭን መሆን የድህነት የችግር፣ ወይንም ደግሞ የማጣት የመጎዳት ምሳሌ ስለሆነ አብዝተው አክቢሲድን ይጠቀማሉ። ብዙ የአፍሪካውያን ሴቶች ደግሞ ዳሌያችን አካባቢ ሰፋ ስንል እንደ ውበት ወይንም ደግሞ እንደ ፋሽን ስለሚቆጠር አብዝተው አክቢሲድን ይመገባሉ ወይንም ደግሞ ይጠቀማሉ። ስለዚህ አክቢሲድ እናትም እንዳረጋገጠ በባህላዊ መንገድም እንደተወራለት ክብደትን ለመጨመር፣ ዳሌን ለማስፋት፣ ጡትን ለማተለቅ፣ ጉንጭን ሞላ ሞላ ለማድረግ ይጠቅማል ማለት ነው። ጥናቶችም እንዳሳዩት የምግብ ይዘታቸው ከፍተኛ ናቸው ከሚባሉ ተፈጥሮ ከሰጠችን ስጦታ ውስጥ አንዱ አክፒ ሲድ ነው። በውስጡ ኦሜጋ ሲክስ፣ ኦሜጋ ናይን ሄልዚ ፋቲ አሲድ፣ ካልሽየም፣ ዚንክን ይዟል። ለሰውነት ይገነባሉ ወይንም ደግሞ ሰውነት ድካምን የመቋቋም ስሜትን ያሳድጋሉ። ሰውነት እንዳይደክም እንዳይዝል ያደርጋሉ የሚባሉ ንጥረ ነገሮችን በውስጡ ይዟል። አክፒ ሲድ ኦይልን፣ ፕሮቲንን፣ ፖታሽየምን፣ ፎስፈረስን፣ ሚኒራልስን፣ ኦሜጋ ሲክስን እና ኦሜጋ ናይንን ፕሮቲንን በከፍተኛ ደረጃ በውስጡ ይዟል ይህም የምግብ ይዘቱን ከፍተኛ ስለሚያደርገው አነስተኛ መጠን ወስደን ለሰውነታችን ከፍተኛ ጥቅም ይሰጣሉ ከሚባሉ የምግብ አይነቶች ውስጥ አንዱ ነው አክቢሲድ እኛ ሀገር አሁን በቅርብ ጊዜ ነው አክቢሲድ መታወቅ የጀመረው ስለዚህ አክቢ የአማርኛ ስም የለውም ስሙ ቀጥታ አክቢ ነው በእንግሊዝኛው በየትኛውም ቋንቋ አክቢሲድ አክቢሲድ ነው ተብሎ የሚታወቀው ያው አማርኛ ቀጥታ የአክቢ ፍሬ ልንለው እንችላለን ስለዚህ አክፒ ሲድ ተፈጥሮ የሰጠችን ስጦታ ነው እንጂ በፋብሪካ የተመረተ አይደለም። ብዙዎች ልክ እንደ የመን ማር የመን ማር ክብደትን ለመጨመር ተብሎ እርግጥ በውስጡ ተፈጥሯዊ ማር አለው አብሮ ከተለያዩ ነገሮች ጋር የተሰራ ክብደት መጨመሪያ ነው። አክፒ ሲድ ግን በፋብሪካ የተሰራ አይደለም። ተፈጥሮ የሰጠችን ንጹሕ ክብደት መጨመሪያ ከዛፍ የሚገኝ ፍሬ ነው። አክፒሲድን እንዴት እንጠቀመው የሚለውም ጥያቄ አቅርበውልኛል። በነገራችን ላይ ይሄ እንደ ቆሎ ልንመገበው የምንችል ጣሙ፣ የማያስጠላ ብዙም ደስ የማይል ኖርማል ነው። እንዲህ እንደ ቆሎ ልንበላው የምንችል ፍሬ ነው። አሊያ ደግሞ ከወተት ጋር ፈጭተን፣ ብዙዎቹ ፓውደሩንም ፈጭቶ ይሸጣሉ። ግን ባንፈጫው፣ በቃ ልክ ለውዝ እንደምንበላው ልንበላው የምንችል ፍሬ ነው። ወይ ደግሞ ከወተት ጋር ፈጭተን ብንጠጣው በአጭር ጊዜ ሊያወፍረን ውጤታማ ሊያደርገን ይችላል። እስኪ ከወተት ጋር የአክፒሲድን አብረን እናዘጋ ለዚህ ብርጭቆ ወተት ነው። ወተታችንን እንጨምርበታለን። ከዛ የተወሰነ መጠን አክፒሲድ እንጨምርበታለን። በነገራችን ላይ ማብዛት አይጠበቅብንም። እንዲህ ስናደርግ አክፒሲድ በጣም ውጤታማ ነው። ይኸው እንደምታዩት በአነስተኛ መጠን አክፒውን ጨምሬያለው። ከዛ በመፍጫ ጠፈጨዋለሁ። እንግዲህ እንደምታዩት ነው። ቀጠን ያለ ጁስ ነው። ያው መልሼ ወተቱ ወደነበረበት ብርጭቆ እቀዳዋለው። እዩት። ምክንያቱም አነስተኛ አክፒ ከተጠቀምን በቂ ነው። ብዙ መጠቀም አይኖርብንም። ዘፍዘፍ አርገን እናቆየው በፍጥነት ሊፈጭልን ይችላል። የተወሰነ ለመፍጨት ትንሽ አስቸግሮኛል። ቢሆንም ግን ይኸው እንደምታዩት ነው። ወፈር ያለ ወተት መስሏል። እስቲ ልቅመሰው። አይጣፍጥምም አይመርምም። ኖርማል የወተቱን ቃና የተወሰነ ቀንሶታል፣ አጥፍቶታል። የአክቢውን ቃና ይዛል። አክቢ ያልተቆላ ለውዝ ለውዜ ማለት ባህሪን ያለው። በነገራችን ላይ የአክቢ ቃና ያልተቆላ ለውዝ እና ዘይት ዘይት የማለት ቴስት አለው። ስንቀምሰው ወተቱም ልክ እንደዛ የሆነ የዘይት የዘይት ቃና ነው ያመጣው እንጂ አይመርም አይጣፍጥምም። በቃ ኖርማል ነው። ቅልል ብሎ ልንጠጣው። ዋናው ነገር ደግሞ ሹጋር ፍሪ መሆኑ ነው። እዚህ ላይ ማር ልንጨምርበት እንችላለን። ማር ብንጨምርበት ደግሞ የበለጠ ፈጣን። አሁን አሁን ደግሞ እየታወቀ የመጣውን ለክብደት መጨመሪያ የሚባለውን የመኒ ማርንም አብረን ተጠቅመንም መጠጣት እንችላለን። ቆንጆ ቴስት ነው ያለው፣ ወተቱን በጣም ወፍራም ወተት ያደረገው። ስለዚህ አክፒሲድን መብላት ወይንም መጠጣት ክብደት እንድንጨምር ብቻ ሳይሆን ሰውነታችን እንዲበረታ አቅም እንድና ስትሮንግ እንድንሆንም የማድረግ ባህሪ አለ። ሌላው የአክፒሲድ ዋና ጥቅሙ ነው ከተባለለት ውስጥ በፔሬድ ወቅት የሚከሰትን ህመምን ለመቀነስ ይረዳል። ለሴት ልጅ የእንቁላልን ጥራት ይጨምራል። ያስተምራል ፈርቲሊቲ ያሳድጋል። ስለዚህ አክቢሲድን አዘውትረው የሚወስዱ ሴቶች የፔሪድ ወቅት ህመምን እንዳይሰማ እንደሚያደርግና የመረጋጋት ስሜት እንዲፈጠር እንደሚያደርግ ጥናቶች አመላክተውበት። አክቢሲድን ስንመገብ ሰውነታችን ውስጣችን ኦይል እንዲያገኝ ያደርገዋል። ያ ኦይል ደግሞ ቆዳችን ኖሪሽ እንዲያደርግ ወይም ደግሞ ውስጣችን የሚያገኘው ቅባት ወደ ውጭ እንዲወጣና ቆዳችን ወዛም እንዲሆን ወይንም ደግሞ የቆዳችን ውበት እንዲጠበቅ ከውስጥ ነው ምግብ የበሉት ነው ወደፊት የሚወጣው የሚባለው በአክቢሲድ ደግሞ ይሄ በከፍተኛ ደረጃ እንደሚታይና ለቆዳችን መለስለስ ወይንም ደግሞ ጥሩ መሆን አስተዋጽኦ እንደሚያደርግ ጥናቶች ተነግረውለታል። አክፒሲድ ኦይሉን አዘጋጅተን የምንጠቀም ከሆነ ለጸጉር እድገት ወሳኝ እንደሆነ ጥናቶች ያረጋግጠውለታል። አክፒሲድ በነገራችን ላይ ተዘጋጅቶ የሚሸጥ ኦይል አለው። እኛ ጋር እስካሁን አላየሁትም እንጂ የአክፒሲድ ኦይል በቤት ውስጥ ማዘጋጀት እንችላለን። በቡና መፍጫ እንፈጫው ቡና ከባይራ ዘይት ከኮኮስ፣ ከሺያ በተር ከመሳሰሉት ጋር አዋህደን በመቋሃ ውስጥ አድርገን ቁጭ እናደርገዋለን። ያ እስቲም አድርጎት ኦይሉ ከአክፒ ሲዱ ጋር ሲዋሃድልን አጥልለን አስቀምጠን ፀጉራችንን ልንታጠብ ሁለትና ሶስት ሰዓት ሲቀረን የአክፒ ኦይሉ መቀባት በጣም የፀጉር ወዝን ያሳምራል። የፀጉር እድገትን ያፋጥናል። ቆዳን ዘልቆ ገብቶ ስለሚያረሰው ስለሚያለሰልሰው፣ ፀጉር እንዳይነቀል እንዳይሳሳስ በማድረግ ፀጉር እንዲፋፋ እንዲበዛ ያደርጋል። ሌላው ደግሞ አክፒ ሲድ ዋና ባህሪው የፀጉር ጫፍን ያርሰዋል ያለ ስልሰዋል። ስለዚህ የፀጉር ጫፍ አይሰነጠቅም መንታማ ያወጣል። የፀጉር እድገትን ለማፋጠን እኩል የሆነ እንዲሆን። አንዳንዴ ፀጉር ጫፍ ጫፉ ሲሰነጣጠቅ ነው በጣም ጸጉር የሚረግፈው የሚበላሸው። ስለዚህ ፀጉር እኩል ሆኖ እንዲያድግ፣ እንዳይሰነጣጠቅ፣ ውበት እንዲኖረው ያደርግልናል የአክፒ ኦይልን ለፀጉር መጠቀም። ስለዚህ አክፒ ክብደታችንን ለመጨመሩ ዳሌን ለማሳመር ብቻ ሳይሆን ገዝተን መጠቀም ያለብን ኦይሉን አዘጋጅተን የጭንቅላት ሰውነታችንን ቆዳ ለመቀባት፣ ፊታችንን፣ እጃችንን እግራችንን መቀባት እንችላለን። ይህንን አክፒ ሲድ በቡና መፍጫ እንፈጨውና ከአነስተኛ ውሃ ወይንም ደግሞ ከእርጎ ከወተት ጋር ለውሰን ፊታችንን መቀባት ልክ እንደ እስክራብም ያገለግላል። አክፒ ቆዳ አያቀላም፣ ነገር ግን ያጠራዋል፣ ያሳምረዋል፣ ጽድስት እንዲል ያደርገዋል። ወጥ የሆነ ከለር እንዲኖረን ያደርጋል። ሌላው ደግሞ አክፒ ሲድ የምግብ ቫሊዩ ከፍተኛ ስለሆነ በጣም ከፍተኛ ህመም ታሞ ለነበረ እና በህመሙ ምክንያት ሰውነቱ ለተጎዳ የድካም ስሜት ለሚሰማው ሰው በጣም ለማገገም ወይንም ደግሞ ሰውነቱ ሪከቨር እንዲያደርግ እንደሚ ዳ ጥናቶች ያረጋግጠውለታል። አክፒ ሲድ የድካም ስሜትን ለማስወገድ እንዲሁም ማታ ሰላምተኝተን ጠዋት ስንነሳ የድካም ስሜት የሚሰማን ሰውነታችን የመዛል ወይንም ደግሞ ከባድ የእግር መንገድ ሄደን ከባድ ስራዎችን ሰርተን ሰውነታችን የመጎዳት የድካም ስሜት ካለን አክቢ ከቆሎ ቀላቅለን መብላት እንችላለን። እንዲህ እንዳሳየኋችሁ ከወተት ጋር ፈጭተን ብንጠጣው ደግሞ የበለጠ ቶሎ ከድካማችን እንድንበረታ ሰውነታችን እንዲጠነክር ያደርግልናል። በስፖርት ብዙ ላብ በማውጣት ለምሳሌ ሩጫ በመሮጥ የሚሆን በተለያየ ምክንያት ብዙ ላብ የሚያስወጣ ስራ የምንሰራ ከሆነ አክፒ ሲድ ከወተት ጋር ወይንም ደግሞ ፈጭተን ከተለያዩ ምግቦች ጋር አፍሪካውያን በነገራችን ላይ ከምግብ ጋር ሁሉ ቀላቅለው ከሰላጣ ጋር ይጠቀሙታል። ፈጭተው ከምግብ ጋር ከሩዝ ጋር አፍስለው ይበሉታል። እኛ እንዲሁ ከወተት ጋር ወይንም ጥሬው እንዲሁ ከቆሎ ጋር ብንጠቀመው የድካም ስሜትን ያስወግዳል። እንዲህ በላ ብዙ በመስራት አቅም እያነሰን ከመጣ የድካም ስሜታችንን በማስወገድ ብርትት እንድንል ንቅት እንድንል ያደርጋል አክሜን መመገብ። ስለዚህ ምንም ሳንሰራ የሚደክመን ልፍስፍስ የምንል ሰውነታችን የሚዝልብን ከሆነ እስኪ አክፒ ሲድን እንጠቀም። አክፒ መቀንጨርን ይከላከላል ተብሎለታል። ለህፃናት አክፒ ተመራጭ፣ በጉዳት በህመም በተለያየ ምክንያት ህፃናት የሚከሱ ወይንም ደግሞ እስ ምግብ አልቀበል የሚሉ ህፃናት አልበላም ብለው ለሚያስቸግሩ ህፃናት አክፒ ሲድን ከወተት ጋር ፈጭቶ ማጠጣት ሰውነታቸው እንዳይጎዳ ወይንም ደግሞ እድገታቸው እንዳይጓተት እንደሚያደርግ ጥናቶች አመላክተውለታል። ህፃናት በቂ ምግብ እሺ የማይሉ ወይንም ደግሞ አፒታይታቸው የተዘጋ ከሆነ መቀንጨርን ያስከትላል፣ የአእምሮ እድገትን ይገታል። ምክንያቱም ለሰውነትም ለአይምሮ እድገትም ምግብ ወሳኝ ስለሆነ፣ ስለዚህ ልጆች ምግብ አንመገብም እምቢ በሚሉበት ሰዓት ከሚጠጡት ወተት ጋር አክፒ ሲድን ፈጭቶ ቀላቅሎ ማጠጣት የምግብ አፕታይታቸውን እንደሚከፍትላቸው የተስተካከለ እድገት እንዲኖራቸው ያደርጋል። ስለዚህ ለህፃናትም አክፒ ሲድ ተመራጭ ነው ማለት ነው። ይህንም ቪዲዮ መወፈር የምትፈልጉ ሰዎች ብቻ ናቸው ተከታትላችሁ ማድረግ ያለባቸው። ሌሎቻችን አይተን መወፈር ለሚፈልጉ ጓደኞቻችን፣ ቤተሰቦቻችን፣ ወዳጆቻችን ሪኮመንድ ልናደርጋቸው እንችላለን። በተለይ ደግሞ ታመው የድካስ ስሜት እየተሰማቸው ላሉ ሰዎች ሪኮመንድ ማድረግ እንችላለን። ለህፃናት እንዳይቀነጭሩ፣ ሰውነታቸው እንዳይጎዳ ለእነርሱ መመገብ ወይንም ደግሞ መስጠት እንችላለን። ስለዚህ አክፒ ሲድ በጣም ኃይለኛ ፕሮቲን ያለው የምግብ ባሊው ከፍተኛ በመሆኑ ጥሩ የአመጋገብ ባህል ያለ ኦቨርም እየበላን ያለ መቀነስ ምግብን መቀነስ የምንፈልግ ሰው በፍጹም አንዲት ፍሬ አክፒሲድን መቅመስ ወይም መንካት የለብንም። የማከብራችሁ የምወዳችሁ የዛጎል ቤተሰብ ከቪዲዮ የሚጠቅም መረጃ እንዳገኛችሁ ሙሉ እምነቴ ነው። ከወደዳችሁልኝ ላይክ እና ሼር በማድረግ ለሌሎችም እንዲደርስ ያድርጉ። አስተያየት ጥያቄ ካላችሁ በኮመንት ላይ አሳውቁኝ። ምን እንዳሳውቃችሁ ምን ቪዲዮ እንዳዘጋጅ ትፈለጋላችሁ፣ ኮመንት ላይ ጻፉልኝ። ደስ ብሎኝ ነው ማውራችሁ። በነገራችን ላይ ዛጎል ኦርጋኒክ በቅርቡ ካስመጣናቸው ምርቶች አንዱ አክፒሲድ ነው። እንደዚህ በመቶ ግራም አለ። እንደዚህ ደግሞ በሩብ ኪሎ በግማሽ ኪሎ አዘጋጅተን ታሽጎ አክፒሲድን እንሸጣለን። እኔ በጣም አክፒሲድን ከያዝኩኝ በኋላ የገረመኝ ነገር በጣም ብዙ መወፈር የሚፈልግ ሰው እንዳለ ነው። ያው ጥቅሙ ማወፈር ብቻ ባይሆንም በጣም ብዙ ሰው መወፈር የሚፈልግ ሰው እንዳለና ቲክቶክ ላይ አይተው እየደወሉልኝ። ስለዚህ ዛጎል ኦርጋኒክ አክፒሲድ በእንደዚህ መጠኖች አዘጋጅተን የምንሸጥ ነው። መግዛት ለምትፈልጉ ከታች ስልክ ቁጥር አስቀምጥላችኋለሁ ኮንታክት አድርጋችሁ መግዛት ትችላላችሁ። ከእኔ ጋር ስለቆያችሁ ቪዲዮን ስለተከታተላችሁ ከልብ ከልብ ነው የማመሰግነው። አምላክ ለምድራችን ሰላም ይሁን ይበልልን።